ሰላም እንዴት ናችሁ? ያው ቃል እንደገባውት ዛሬ ስለ ኒውትሪሽን ላውራችሁን የመጣውት ብዙ ሰው ዩቱብ ላይ እየጠየቀኛለሁ ዩቱብ ላይ ብዙ ሰው እየጠየቀኛለሁ ስለ ኒውትሪሽን ቪዲዮ ስራለን ነው። ያው ይሄን ይመስላት ቪዲዮ ትንሽ ከረዘመባችሁ ያው ታገሱና ሙሉን ይዩት። ግን ያው ተጠቀሙበታላችሁ ብዙ ስለ ኒውትሪሽን ኢንፎርሜሽን አለው ነው። ኦኬ ከየትን ጀምር ያው ስለ ኒውትሪሽን ሲወራ ብዙ ኤክስፐርቶች አሉ። ከኔ በላይ የሚያውቁ ኒውትሪሽን ኤክስፐርቶች አሉ፣ ኒውትሪሽንስቶች አሉ፣ የተለያዩ ሰዎች አሉ። እነሱም ማየት ትችላላችሁ። ግን አሁን እዚህ ቪዲዮ ላይ የማወራው ለእኔ የሰራውን ነገር ነው። ለእኔ ምንድነው የምበላው፣ ፌት ለመሆን፣ ሄልዴን ለመጠበቅ እንዴት አርጌ ነው የተጠቀምኩት ኒውትሪሽን ናውሌጅ ስላለኝ ማለት ነው። የኒውትሪሽን ናውሌጅ ሊኖረን ይገባል። ብዙ ሰው የኒውትሪሽን ናውሌጅ ያጥሯል ብዬ ይገምታለሁ፣ ይመስለኛል ይሄ ማለት ምንድን ነው ብዙ ሰው ጂም ውስጥ ያለው ጂም ውስጥ ማይገባ ሰው ያለው የአመጋገብ ናውሌጅ በጣም ይጠቅመናል ጂም ውስጥ ራሱ ሳንገባ ባዲያችንን ሄልቲ ማድረግ እንችላለን ወይንም ፌት መሆን እንችላለን የሆም ኤክሰርሳይስ ብቻ እየሰራና አመጋገባችን ብቻ ካስተካከልም ማለት ነው በሁለቱ ነገሮች ብቻ ስለዚህ የኒውትሪሽን እውቀት በጣም ጥቅም አለው ቶሎ ወደ ቪዲዮ እንግባ የመጀመሪያው ምንድን ነው እኔ የማደርገው በቃ በተቻለኝ መጠን ሄልዲ ምግብ ለመብላት እሞክራለሁ። ልክ እንደ ማንኛውም ሰው ሺደይ ግን አለኝ። ያው ፌል የማደርግበት ቀን አለ፣ የምሳሳትበት ቀን አለ፣ ጣፋጭ የሚያምረኝ ቀን አለ። ምንም ይሄ በቃ የተረጋገጠ ነገር ነው። ጃንክ ፉድ የሚያምረኝ ጊዜ አለ፣ ካርቦሃይድሬት ምግብ የሚያምረኝ ጊዜ አለ። እሱን እንዴት አድርጌ ነው ሪዚስት ማድረገው? ምክንያቱም ያ ያስፈልጋል። ሳፍ ኮንትሮል ያስፈልገናል። እውቀቱ ብቻ ኖሮን ሳፍ ኮንትሮል ከሌለ ምንም ዋጋ የለውም። ራሳችንን መቆጣጠር ካልቻለም ማለት ነው። ኦኬ፣ የመጀመሪያው በቃ ስለ ኒውትሪሽን ማለት የምፈልገው ስዊት የሚባል ነገር ኮምፕሊትሊ አቮይድ ማድረግ በምንችለው መጠን፣ ሙሉ ለሙሉ ስዊት አለመንካት ከባድ ቢሆንም ግን በምንችለው መጠን መቀነስ መቻል አለብን። ማኪቶ ስኳር፣ ቡናው ስኳር፣ ሻይ ውስጥ ስኳር፣ በቃ ሪፋይን ሹገር የሚባል ነገር ከሰውነታችን ውስጥ መውጣት አለበት። ይሄ ማለት ግን ምን ማለት ነው? አሁን ለምሳሌ አንዳንድ ሰዎች ስኳር ነው ያልጠቀመም ዳይት ሶዳ ነው የምጠቀመው ይልና፣ ዳይት ሶዳ ውስጥ ምንድን ነው ያለው? አርቲፊሻል ስዌነር ነው አለ ያለው። አርቲፊሻል ስዌነር ደግሞ ስሪሊ ባድ ጥቅም የለውም። ይገባኛል። ስኳር በጣም አዲክሽን አለው አዲክቲቭ ነው። ብሬናችን ውስጥ ኬሚስትሪ ሲታይ አለው ዶፕሜን፣ እንደ ማንኛውም ሱስ ከባድ ነው። በአንዴ ማቆም አንችልም። ግን ቀስ ቀስ ቀስ እያለን ስዊት ነገርን አቮይድ ማድረግ አለብን። ምክንያቱም የኒውትሪሽን አንደኛው እውቀት ማስወገድ ያለብን ነገር ማወቅ ነው። ምን በላውን ብቻ ሳይሆን ማለት ነው። ስዊት ኮምፕሊትሊ አቮይድ መደረግ አለበት። ሪፋይንድ ለስላሳዎች፣ የተለያዩ በቃ የማይሆኑ ኤነርጂ ድሪንኮች ሊሆኑ ይችላሉ። በሽታ መግዛት ማለት ነው። በብራችን በጣም መጥፎ ነው። እሱን አቮይድ ማድረግ አለብን። እኔ አቮይድ በምችለው አረጋለሁ። አንዳንድ ሰው ደግሞ ናቹራል ስዊት ይሻላል ብሎ በናቹራል ስዊት አብዝቶ ይጠቀማል። ለምሳሌ ማር ሊሆን ይችላል። ማርም ከበዛ መጥፎ ነው። በጣም ትንሽ ልናደረግ እንችላለን። ከዛ ይሻላል ሪፋይንድ ስላልሆነ ማለት ነው። በአጭር ተርም ፕሮሰስድ ስላልሆነ ማለት ነው። ስለዚህ ያንንም ካበዛ ነው ያው ነው። ለምሳሌ ማንጎ በጣም የሚያበዛ ሰው አለ። ናቹራል ነው እኮ የችግር የለውም ብሎ ስቲል ሹገር ስቲል ባድ ከበዛ ማለት ነው። ከዛኛው ይሻልም እያልኩኝ አይደለም። እዚህ ጋር መሰመር ያለበት ይሻላል፣ ከመረጠን ያኛው መምረጥ ጥሩ ነው፣ ግን ይሄኛውንም በጣም በማድሬሽን ነው ማድረግ ያለብን። ምክንያቱም የመሸወድ ስሜት ስላለው ማለት ነው። ስለ ሹገር ይሄን ያህል ካልን ሌላ ስለ ካርብ እናውራ። ካርብ በተቻለ መጠን ደግሞ አቮይድ ማድረግ አለብን። አቮይድ ማድረግ ያለብን ነገሮች መጀመሪያ እናውራ ብዬ ነው። ካርቦሃይድሬት ካርቦሃይድሬት ከበላ ነው ከዚህ በኋላ ስሹጋር ሹጋር ትተን ካርቦሃይድሬት ካበዛን ያው ነው። ብዙ ሰው የሚሸወደው እዚህ ጋር ነው። ስኳርን ያልነካም ይልና ግን ካርቦሃይድሬት ያለው ምግብ ያበዛል። ተቆራጭ ሊሆን ይችላል ክቢ፣ ፓስታ፣ ኤኒ ነጫጭ ነገሮች፣ ሪፋይንድ የሆኑ ነገሮች ሰውነታችን ግራ የሚገባው የማያውቀው ምክንያቱም እንደዚያ የተፈተገ ሪፋይንድ የሆነ ነገር ሰውነታችን አያውቅም። ይህ ግልጽ ነው። አግሪካልቸር የዛሬ አስራ ሁለት ሺህ አስራ ሦስት ሺህ ዓመት በዚህ ወደ እስራኤል በኩል ነው የተጀመረው። አይደለም ሰውነታችን አያቆ ለሰውነታችን ኑ ነው አዲስ ነው። ስለዚህ አይስማማውም። በቃ ይሄ በጣም በሲምፕል ተርም ካርብ አቮይድ አድርገን እንየው ብዙ ለውጥ ነው የምናየው። ኮምፕሊትሊ አቮይድ ማድረግ ባይቻልም መቀነስ ነው የምንችለው። ካርቦሃይድራት በምን ሪፕሌስ ማድረግ? ጉድ ካርብ ኦፕሽኖች አሉ። ቢፎር ኤክሰርሳይዝ ከማድረጋችን በፊት ቶሎ በርን የሚደረጉ ቶሎ የሚቃጠሉ ካርቦች በእነሱ ሪፕላስ ማድረግ፣ እንደነ ኦትስ አይነት እንደነ ስዊት ፖቴቶስ አይነት። አሁን ስዊት ፖቴቶ በስት ካርብ ኦፕሽን ነው፣ ውስጡ ብዙ ጥቅም ስላለው ማለት ነው አብሮ። ስለዚህ እኔ አንዳንድ ሰው ፓስታ በቦርድ ሲበላ በጣም ነው የምደነግጥ። ዛሬ ምሳ ስበላ ያየሁት በጣም አስደንጋጭ ነው። የሆነች ልጅ ፓስታ ይኸው፣ ምንም ያለ ፓስታ እየጠቀለለችው ነው ዳስ ባድ ከሚሉት ነኝ ለማካበድ አይደለም፣ ያው መጥፎ የሚባለውን ግን መወራት አለበት ነው። ታስ ሬውሊ ቤድ ካርፕ በተቻለ መጠን አቮይድ እናርግ። ሁለቱን አቮይድ አርገን ሁለቱም ሹገር ስለሚሆኑ ማለት ነው። ባዳችን ወደ ሹገር ነው ሁለቱ ነው የሚቀይረው። ሁለቱን አቮይድ አርገን ትልቅ ለውጥ ልናይ እንችላለን ባዳችን ላይ። ሁለቱን ግን አቮይድ አርገን በምን ሪፕሌይስ እናርገው? አንተ የምትመገበው ምግብ ምንድን ነው ብዙ ሰው እየጠየቀኛ ያለው። እኔ የምመገበው ምግብ በቃ ለኔ ለእኔ የሚሆነው ምግብና ግን ለሌላ ሰው ባሪ ታይፓችን፣ ይለያያል እድሜ ያለ ብዙ ነገር አለ። እነሱ ነገሮች ወሳኝ ናቸው። አንድ የረሳሁት ነገር ስለ ጃንክ ፉድ ረስቻለሁ። ጃንክ ፉድ ኮምፕሊትሊ በተቻላችሁ መጠን አቮይድ ማድረግ አለባችሁ። ፍሬንች ፍራይስ ያለው፣ ፒዛ፣ በርገር ምናምን፣ ክቢ በሪዶስ ምናምን በቃ ያስታውቃለሁ ኤኒቲንግ ዳስ ፐርሰስት ሰውነታችን አያውቀውም። በአንዴ ያን ሁሉ ካሎሪ ክንስሙን ማድረግ ጉዳት ስላለው ማለት ነው። ሰውነታችን ስለማያውቀው ያንን በተሻለ መጠን አቮይድ ማድረግ አለብን። እስፔሻሊ ፋስት ፉድ እስተው ወርስት በጣም በጣም በጣም በጣም እኛ እድለኛ ሆነን ስለማናወራው ነው እንጂ ከኢትዮጵያ ውስጥ በጣም አሪፍ አሪፍ ምግብ አለ። ከውጮች ውስጥ እኔ ድል ኖረኝ ዩሮፕን የማይቻለው ዩሮፕ ጋድ አሪፍ ምግብ አለ። አሜሪካም አሪፍ ምግብ አለ ግን እንደ ኢትዮጵያ የሚሆን ምግብ ለእኔ የለም። እድለኛ ሆኜ ከማንሃተን ጀምሮ ቤቨርሊ ሂልስ ኤሌይ አሪፍ አሪፍ የሚባሉ ታፕ የሚባሉ ምግቦችን አይቻሉ ቀምሻለሁ። ግን ነት ላይ ሁ ቤቨርሊ ሂልስ ለምሳሌ ሪብ አይ ስቴክ እየበላሁ አስታውሳለሁ የኢትዮጵያ ክትፎን ናፍቆኝ ነበር ማይንዴ ያን የመሰለ ዋሊዝ ይባላል። እንደውም እዚህ ጋር አደርግላቸዋለሁ ዋሊዝ የሚባለው ሬስቶራንት ብዙ ጊዜ በተደጋጋሚ ሄደናል። ዋሊዝ እና ኖቪኮቭ የሚባሉ ሁለቱም ሬስቶራንቶች ውስጥ ረባይ ስቴክ በጣም ነው መወደው። ስቴክ ስቴክ አዝዘን በልተናል በተደጋጋሚ። ግን ኤቭሪ ታይም አይ ኢድት እንደ ኢትዮጵያ አይሆንም። ምክንያቱም የኛ ምግብ ኦርጋኒክ ነው። ያንን አድቫንቴጅ ግን መውሰድ አለብን። ብዙዎቻችን አንወስድም። ከምሬ ነው ምላችሁ። እዛ አሰራር ይችሉበታል፣ ማጣፈጥ ይችላሉ ግን ሄልት ዋይዝ አይ ቲንክ የኢትዮጵያን ምግብ የሚያል የለም። ግን ያ ግን ከእውቀት ጋር ከሆነ ካወቀን ነው። አሁን ለምሳሌ ሳላድ ቦል ኦፍ ሳላድ ኢትዮጵያ ውስጥ አለ። አንዳንድ ፍሩት ቤቶች የሚሸጡ ብዙ ኤክስፔንሲቭ ያሉ ነው፣ በአሪፍ አሪፍ የሚሰሩ አሉ። ዳስ ዘ በስት ኦፕሽን ፕላን በዝድ ምግብ ከፈለግ ማለት ነው። ኦኬ ይሄን ያህል ካልኩኝ ስለ ኢትዮጵያ ስለ ሀገራችን ምግብ እንጀምር እኔ እንዴት የኔን አመጋገብ ጠዋት ጠዋት ምንድን ነው የምትበለው ጠዋት ላይ ብዙ ጊዜ ማዘወትረው ግ ስክራምብ ግ በአቮካዶ አንዳንዴ ቱን አድርጌበት ብዙ ጊዜ በተደጋጋሚ የምመገበው ምግብ እንቁላል በጣም ነው የሚስማማኝ ጋ ግድ ክሌስትሮል በቃ ፕሮቲን በደንብ አለው ይጣፍጠኛል አይሰለቸኝም ካርብ ብዙ የለውም እበላሉ። እሱም ማለት ነው። አንዳንዴ በእንጀራ አንዳንዴ በብራን ብሬድ። ካርብ አለው አትሸወዱ፣ ብራን ብሬድ ካርብ የለውም። ስ ብራን ብራችሁ አታብዙ፣ ስቲል ካርብ። እኔ ግን እበለዋለሁ ምክንያቱም እኔና እናንተ ግን በጣም ይለያያል። አሁን ይህን ቪዲዮ የሚያየው ሰው ምንም ኤክሰርሳይስ የማያደርግ የማያቃጥል ከሆነ ከሰው ለሰው ይለያያል ለማለት ነው። ሁላችንም ዲፍረንት ታይፕ ኦፍ ባዲ ነው ያለ ኤክሰርሳይዝ የምናደርገውም ይለያያል። ስለዚህ ለእኔ ሰራ ለሌላው ለምንድን ነው የማይሰራው? እኔ ኤክሰርሳይዝ ስለማድረግ ነው ስለማቃጥለው ካርብ በልቼ እኔ ላቃጥለው እችላለሁ። ፒዛ በልቼ በደንብ ላቃጥለው እችላለሁ። ለምሳሌ አሜሪካ የሄድኩ ጊዜ ኒውዮርክ ፕራሊ አንድም ቀን ሳልዘል ፒዛ በልቻለሁ ማለት ይቻላል። ፒዛ እንግዲህ በአንድ ፒዛ ውስጥ ያለው ካሎሪ እዚህ ጋር እንደምታዩት ነው። በጣም ብዙ ካሎሪ ነው ያለው። እሱን ለማቃጠል ትሬድሚል ላይ ዋክ ማድረግ ምናምን፣ ግን በቀን 12 ኪሎ ሜትር ዋክ አድረግ ነበር ኒውዮርክ። ይቃጠላል። ባዲ ታይፔ ደግሞ መስል አለው። መስል ያለው ሰው ደግሞ አትሬስት ራሱ ሜታቦሊዝሙ ሃይ ነው፣ በጣም ያቃጥላል። ስለዚህ ለእኔና ለአንድ ሰው ምክሩ አይሄድም ማለት ነው። ምንም ኤክሰርሳይዝ የማያደርግ ዋክ የማያደርግ ሰው አሁን ዋኪንግ በስት ፎርም ኦፍ ኤክሰርሳይዝ ነው ከምንም በላይ ብያምናለሁ፣ እኔ ምክንያቱም ምንም ልብስ መቀየር አይጠበቅብንም፣ መዘጋጀት አይጠበቅብንም፣ ሜምበርሺፕ መክፈል አይጠበቅብንም። ከበላም በኋላ ዋክ ማድረግ ነው። ሁለት አይነት ደግሞ ዋክ አደራረግ አለ። በልተን ከአስር ደቂቃ በኋላ ለሰላሳ ደቂቃ ዋክ ስናደረግና ሳንበላ ዋክ ስናደረግ በጣም ይለያያል። ይሄ ማለት ምንድን ነው? ሪሰርች አለ ብዙ ሪሰርች። አንድ ሰው ዋክ ሲያደርግ ከበላ በኋላ ዋክ ሲያደርግ ለሰላሳ ደቂቃና ደቂቃ እና ከበላ ከረጅም ሰዓት በኋላ ዋክ ሲያደርግ አንድ አይደለም ኤፌክቱ። ልክ እንደ በላ ዋክ ሲያደርግ በጣም ኤፌክት አለው ልክ እንደ በላን ሳይሆን አስር ደቂቃ ምናምን አርፈም ማለት ነው። ስለዚህ ያን ሁሉ ዋክ እያደረኩኝ ፒዛ በየቀኑ እየበላው ግን አልወፈርኩ እንደውም ከስቼ ነው የመጣሁት። ለምን? ምክንያቱም ማስል ስላለው ሰውነቴ ባዴ ስለሚያቃጥል ዋክ ስለማያርግ ኤክሰርሳይስ ስለማረግ ካርዲዮ ስለምሰራ። አንድ ሰው ግን ጃንክ ፉድ እየበላ ምንም ኤክሰርሳይስ የሚያደርግ ከሆነ ያው የሚያመጣውን ኤፌክት እናውቀዋለን። ባዲ ፋታችን ይጨምራል ማለት ነው። ስለዚህ ይህም ነገራችሁ ለእኔ የሰራውና ከራሳችሁ ጋር እንዴት አድርጋችሁ እንደምታደርጉት ማወቅ መቻል አለባቸው። ይህ ማለት ምንድነው እኔ ምን አይነት ሰውነት ነው ያለኝ የሚለውን ነገር ልብ ማለት አለባችሁ። ብዙ ሰው ስለ ኒውትሪሽን ሲያወራላችሁ የእናንተን ባሪ ግን ምን አይነት እንደሆነ አይናገርም። አንድ የኮንስትራክሽን ወርከር ኮንስትራክሽን የጉልበት ስራ የሚሰራ ሰው እና አንድ ቢሮ ውስጥ የሚሰራ ሰው እኩል አይነት አመጋገብ መመገብ የለበትም። ስለዚህ አሁንም መናገር የምፈልገው ምንድን ነው ለእኔ የሰራው ለእኔ አይነት ቦዲ ታይፕ እና እንዲ ጀነራላይዝ ማጆሪቲ ኦፍ ፒፕል ላይ ሰራር ብዬ የምገምተውን ነገር ነው ማውራችሁ፣ እና የሄልት ኮንዲሽን ምናምን ደግሞ ካለባችሁ ያ ሌላ ታሪክ ነው። እሱን ደግሞ ያው ኤክስፐርት ጋር መሄድ አለባችሁ ማለት ነው። አሁን እዚህ ጋር አድቫይዝ እየሰጠው አይደለም፣ ለኔ ይሰራልኝ ነው ማወራው። ኦኬ ጃንክ ፉድ አቮይድ አድረግን። ከዛ ጠዋት ላይ ተነስቼ ልክ እንዳልኳችሁ ብዙ ጊዜ ስክራምብል ኤግ አቮካዶ፣ በጣም ነው ማበዛው፣ በጣም ነው ምወደው አቮካዶ ኤግዝ በጣም ወዳለው። ግን አንዳንዴ ሰው ነኝና ካርብ ያለው ምግብ እመገባለው። ለምሳሌ ክሪሳንት በጣም ወዳለው፣ ክሪሳንት ምበላበት ጊዜ አለ እንዳአስፈላጊነቱ ምን ያህል ኤክሰርሳይዝ አድርግ ያለው ምን ያህል እንቅስቃሴ አድርግ ያለው በሚለው ማለት ነው። ያው የአማረኝን አንዳንድ የመበላበት ጊዜ አለ። ከዛ ደግሞ ምን እቀይሮ እቀይረዋሉ ለምሳሌ ብሬክፋስት ላይ ቂንጬ ሊሆን የመበላበት ጊዜ አለ። እንዳስፈላጊነቱ ሰውነታችንን ሰውነታችን በደንብ ማዳመጥ አለብን። ይህ ምግብ በልቼው እንዴት ነው ምን አድርጎኛል? ብሎድድ አድርጎኛል ወይ ተነፍቷል ወይ ተስማምቶኛል ወይ እንዴት ነው? ሹገር ሌቭል ጨምሯል ወይ አልጨመረም ወይ ምን አይነት ስሜት ሰጥቶኛል? ልብ ልንለ ይገባል። ለዚህ በላለው ሄልቲ የሚባሉ አይነት ካርፕ፣ አንዳንዴ ኦትስ ልበላ እችላለሁ። ኦትስ እንኳን እኔ ኦትስ አድናቂ አደለውም። ኔቨር ቢን የኦትስ ከነጋ ቅንጨ ይመርጣለሁ ከኦትስ ቡላ ወዳለው ቡላ በጣም አሪፍ አፕሽን ነው። ቢከዝ ፋይበር ስላለው ማለት ነው። ስለ ፋይበር እዚህ ጋር ማውራት የምፈልገው ብዙ ሰው ሪሰርች አልኩኝ፣ ብዙ ሰው ቢመረመር ፊትነስ ውስጥ ያለ ሰው በተለይ የፕሮቲን ችግር አይደለም ያለበት የፋይበር ችግር ነው። እኔም በከባዱ ስላስከፍለኝ ነው እንደዚህ የምነግራችሁ። ፕሮቲን ፕሮቲን ፕሮቲን ፕሮቲን ፕሮቲን አብዝቼ ፋይበር ግን ስለማልመገብ ያመጣብኝ የድርቀት ድርቀቱ ደግሞ ሌላ ነገር ያው የምታውቁት ከፍሽ አንኦፊሽር ማለት ሶሪ፣ አንኦፊሽር አማይ ነበረ። በጣም ተሰቃይቼ እኔ ዳንኩት። ለምን አመጋገብ ልክ ስላልሆነ ነው። ፕሮቲን ፕሮቲን ፕሮቲን ስላበዛው። ኦኬ፣ ፕላን ቤዝድ ምግብ ደግሞ አብረን መቀላቀል አለብን። በጣም ነው ያው ፕላን ቤዝድ ምግብ የምወደው ቆስጣ፣ ጎመን፣ ጥቅል ጎመን ይሄ በየአይነቱ ላይ ያለውት ምግቦች the best መመገብ አለብን። በማድሬሽን ሳናበዛው ማለት ነው። እሰው በማድሬሽን አሁን በየአይነቱ በጣም ያውጢ ነው፣ ኮለርፉል ነው፣ ሁሉ ነገር አለው። ሁሌ ስጋ ደግሞ መብዛት የለብንም። ስጋ በጣም ካርኒቨር ዳየት ከሚያደንቁ ሰዎች ነኝ። ጥሬ ስጋ አልበላም፣ ግን ገባ ውጣ ስጋ በላለው። ስጋ ኮምፕሊትሊ አቮይድ መደረግ አለበት ከሚሉት አደለው ፕላን ቤዝድም ኮምፕሊትሊ እሱን ብቻ መብላት አለብን ከሚሉት ሰዎች አደለንም። ሁለቱንም መመገብ አለብን ከሚሉት ነኝ እና አሁን ስጋ ውስጥ ብዙ ጥቅም አሉ። ኬቲን ክሬቲን ቢ12 ኢቨን አሁን ጉበት ውስጥ ብላ ቫይታሚን ሲ አለ። በቃ የሌለው ነገር የለም። ግን እዚህ ጋር በደንብ ስሙኝ፣ መሰመር ያለበት የእኛ ግን ስጋ አመጋገብ ልክ አይደለም። ልክ አናቅ። አንድ ሰው አንድ ኪሎ ሊበላ ይችላል። አንድ ሰው ግማሽ ኪሎ በአንዴ ጸጥ ሊያደርግ ይችላል። ቶሎ ቶሎ ሌላ ምግብ ላይ መስሎ ይችላል፣ ከስጋ ውጭ ከክትፎ ውጭ ያ ልክ አይደለም። ቫራይቲ መቀላቀል አለበት። ዛሬ ክትፎ ከበል ነው ነገም እንዴት ክትፎ እበላለሁ? ዛሬ ስጋ ጥሬ ስጋ በልቼ ነገ እንዴት እበላለሁ? ጥሬ ስጋ እንኳን አልበላም። ያው ይሄ ነው ይሄ። እና ስጋ የራሱ ቤነፊት አለው፣ ግን በማድሬሽን እናደርገው። ብናየው ራሱ በአንሴስተር በኢቮሉሽን ቴዎሪ ራሱ ብናየው ወደኋላ ብንሄድ ስጋ ነበር የሚበሉት። ኦኬ ስጋ፣ ስለዚህ ይስማማናል። አዎ፣ ግን ስጋ እንደዚህ ይበላሉ። አንድ ስጋ አንድ ኪሎ ስጋ ይበላል። አንድ ሰው አይበላም። ከበላ በኋላ ሶስት ቀን ፋስት ሊያደርግ ይችላል። ሁሌ ስለማይገኝ ማለት ነው የኛ ቀንቀንቀን ቀን አያት ብንሄድ ማለት ነው ወደኋላ ኋላ ታውዘንድስ ኦፍ ይርስ ብንሄድ እንደዛ ነበር የሚበሉት። ሃንት ያደርጋሉ። ሃንት ሲያረጉ ፋስት ነበር የሚያረጉት ምግብ ስለማያገኙ ስለነበር። ከዛ በኋላ ግን ረጅም ሰዓት ረጅም ቀናት ምግብ አይበሉ። ስለዚህ ስጋ አሪፍ ነው ግን ውድ ማሮሽ አሁን በየቦታው ስጋ ቤት ስላለ ዝም ብለን ነው የምንበላው፣ ናው ናው ናው እያልክ አይደለም የምንሰራበት ምግቡን የምንሰራበት ዘይት አሁን ሲድ ኦይል በጣም ዘ ወርስት ነው አይታችኋል ሪሰርችም አለ ብዙ ቦታ ስጋው በምንድን ነው ጥብስ የሚመጣው ፍራይድ ሆኖ እንደዚህ ተነክሮ ስጋው ሞራው የተንጠባጠበ ሞራ ውስጥ ዲፕ ተደርጎ ዳስ በያድ ምንም ግልጽ ነው ይሄ ኩክ የምናደረግበትም ነገር በጣም ወሳኝ ነው ስለዚህ በተቻለ መጠን ቤታችን ኩክ እናደረግ አሪፍ ነው ያደሉ ካለን እና ቨራይቲ ኦፍ ምግብ ቺክን ፊሽ እንቀላቅልበት ፕሮቲን ቤዝድ ከፈለገ ማለት ነው። ስለዚህ ስናወራ ፕላን ቤዝድ ምግብ ማብዛት፣ አትክልቶች፣ ፍሩቶች ፍሩት ኢዝ ሪሊ ኢምፖርታንት። በጣም ጣፋጭ ያልሆነ ያልበዛበት አሁን አቮካዶ ጁስ ሲሰራ ብዙ ስኳር ነው የሚገባበት። ያለ ስኳር ብንጠቀመው በጣም አሪፍ ነው። እኔ ያለ ስኳር ነው መጠቀሙ ያቁኛል። ገና ስገባ ያለ ስኳር አቮካዶ ምናምን ነው የሚሉኝ። እንደዛ መሆን አለበት። ፕሌቱ አሁን ለምሳሌ አንድ ፕሌት ቢኖር ፕሮቲን አለ፣ ብዙ መሆን ያለበት ፕላንት ቤዝድ ነው። ከዛ ትንሽ የካርብ ራይስ ሊሆን ይችላል። እኔ ፓስታ አድናቂ አደለው ፓስታ ግን ከማሩ ትንሽ ፖርሽን ማነሳነስ። ምን አይነት ፓስታ ነው አሁን? ጣሊያን ውስጥ ብንሄድ ጣሊያን ውስጥ የሚበሉት ፓስታ ሆም ሜድ ስለሆነ ህይወታቸውን ሙሉ በልተውት የማይወፍረዋሉ ፖርሽን ስላላቸው ወደ ፍራንስ ብትሄዱ ፍራንስ የሚበሉት ብዙን ፖርሽን አይደለም፣ ትናንሽ ፖርሽን ነው። ፖርሽን ሪሊ ማተርስ አመጋገባችን ላይ ስለዚህ፣ ሳሎ ሳስበው ማለት ነው እነዚህ እነዚህ ምግቦች በጣም አሪፍ ናቸው። ፕሮቲን ምንድን ነው? ከየት ነው ያለው? ከምን ይገኛል ምናምን? ይህን ማውራት አስፈላጊ አይመስለኝም፣ ምክንያቱም ሁሉም ሰው ስለሚያውቀው ዝም ብሎ ጉግል ማድረግ ነው። ፕሮቲን ያለው ምግብ ምንድን ነው? የሌለው ምግብ ምንድን ነው? ይህን ትበላለህ፣ እንደ ይህና ትበላም እንዲህ ጀነራል የሆነ ነገር ነው። ቀለል አድርጌ ለማውራት እየሞክርኩ ያለሁት ሌላ መወራት ያለበት ስለ ስናኪንግ። የስናክ አድናቂ አይደለሁም፣ ግን ስናክ ፕሮቲን ያለው ስናክ የምናደርግ ከሆነ ቋንጣ አለ፣ ቤፍ ጀርኪ አሪፍ አሪፍ ቋንጣ የምናገኝ ከሆነ ስለ ስናክ ነው የምናወራው። ሁለተኛ ካረ ቺዝ አይብ በጣም አሪፍ አፕሽን ነው እንደም በፊት ባዲ ቢልደሮች ካረቺዝ ነበረ ብዙ ጊዜ የሚጠቀሙት። ሶስተኛ ቱና አለ፣ ዘይቱን አፍስሰ ነው ፕሪዘርቫቲቭ ውስጥ ስለሚኖር ዘይቱን አፍስሰ ነው። አራተኛ ዮጎርት ዮጎርት ግሪክ ዮጎርት በጣም አሪፍ ፕሮቲን አለው፣ 30 ግራምስ አካባቢ ፕሮቲን አለ እና ይሄ ስትሪክት ሆንኩ ይዘው አይደለም መታወቅ ያለበት ኒውትሪሽን ላይ የሚደምር የሚቀንስ ዛሬ እንደዚህ ካሎሪ በርን አድርጌ ያለው እንደዚህ ደግሞ ካሎሪ መመገብ አለብኝ ምናምን ምናምን እንደዛ አይደለም። በቃ ፓዮኔር ነው የሚያደረገን ህይወትንም አንኖርም። እንደዛ ከሆነ አንዳንዴ ኢንዶልጅ ማድረግ አለብን፣ ኢንጆይ ማድረግ አለብን። ቺት ዴይ የተባለው ለዛ ነው። እንደዛ ስትሪክት ሁሌ የሆነን ስለማንችለው ነው አንዳንዴ ቺት ዴይ አስፈልገናል ያስፈልገናል፣ ምንፈልገውን ነገር ምንበላበት። በቦዲ ቢልዲንግ እንትን ውስጥ የታወቀ ነው። ቺት ዴይ አለ፣ የሚፈልጉትን ይበሉና ሌላውን ስትሪክት የሚሆኑበት ጊዜ አለ። ቺት ዴዩን ግን አናብዛው። ቺት ዴይን ብለን ደግሞ እንዳናካክሰው ሳምንቱ ሙሉ የተጠነቀቅ ነውን። ስለዚህ በማደሬሽን ነው። አልኮል ኮንሰፕሽን ኢዝ ራዲ በድ ያው የታወቀ ነው። ስለ አልኮል ብዙ አላወራም። እኔ አልኮል ጥቅም አለው ወይ ከሚሉት ውስጥ ሳይሆን ምንም ጥቅም የለውም ከሚሉት ውስጥ ነኝ። ግን ዋይን አንዳንዴ ቀማምሳለሁ። ዋይን ነው የሚመቸኝ እና ይሄን ለማለት ነው። ሌላ በጣም መወራት ያለበት ካሎሪ ኢን ካሎሪ አውት፣ ምን ያህል እናቃጥላለን ምን ያህል እናስገባለን? ነው ወሳኙ ነገር የኒትሪሽን ላይ ይነግረናል። ባህላችን ራሱ እ በጣም ስን በቃ በዓል ላይ ሊሆን ይችላል። አንዳንዴ በቃ ዲስፕሊናችን አጥተን በጣም ስንበላ ያ በጣም ወሳኝ ነው። እሱን ነገር ልብ ማለት እሱን ልብ ስንለው ነው መብላት ኤክሰርሳይስ ማድረግ እንዳለብን የምናውቀው ዋክ ማድረግ እንዳለብን የምናውቀው። ከሁሉም በላይ ደግሞ ቻይ ማድረግ አለብን። ሰልፍ ከንትሮላችን እንፈልገን ነው ማለት ቴራሚሱ አምሮን ቴራሚሱን ያው በጣም ነው ወዱ ቴራሚሱ አምሮኝ ዲዘርት አለማስለመድ ማይንዳችንን እኔ የዲዘርት ጥሩነት አይታየኝም። እንዳውም መጥፎ ሀበት ነው ዲዘርት። ስለዚህ በጣም በቀላሉ አሁን እንዳወራችሁ ፕሮቲኑ ማብዛት፣ ፕላን ቤዝዱ ማብዛት፣ ካርቦ መቀነስ ምንም ውስብስብ የሆነ ነገር የለውም እ በአሁን ሰዓት በጣም ፌቭሬት ምግብ ምንድን ነው ከወርክአውት በኋላ የምታበዛው ብትሉኝ ቦታውም እንደ የሚታወቃል እኔ በጣም የምወደው ቦታ አለ፣ ሬስቶራንቱን አልናገርም። ግን እኔ አሁን የፍየል ጥብስ ስላይስ በጣም የምወደው ስላይስ ደሆኖ ጋስ ላይት ማለት ነው። ዘይቱ ፍራይድ ሳይሆን ማለት ነው። ማይ ፌቨሪት አሁን ክትፎ በጣም ነው የምወደው። ባሪፍ ቂቤ ከተሰራ ቂቤው ማርስ ስለዚህ በጣም ብዙ አድቫንቴጅ አለን። ኢትዮጵያ ውስጥ አሪፍ አሪፍ ምግቦች አሉ፣ ግን የኒውትሪሽን እውቀት ይጠይቃል። ካላወቅን ያው አሪፍ ነገር ኖሮም አንጠቀምም ማለት ነው። እስቲ ፓርቱ ደግሞ ብዬ በደንብ ሰራላችኋለሁ ሌላ ቪዲዮ ፣ ግን ይህን ይመስላል ሳላከብደው። ይኔ የአመጋገብ ስነ ስርዓት ነው የሚባለው ወይ ባህል ይህን ይመስላል እና ፖርሽን ሪሊ ማተርስ። ፖርሽኑን አትርሱት። ኬክም ከአማራችሁ ፖርሽኑን ላታበዙት ካሎሪ ኢን ካሎሪ አውት የሚለውን ኮንሰፕት በጣም ወሳኝ ነው። ካርቦሃይድሬት በተቻለ መጠን መቀነስ። አንዳንድ ሰው አለ ካርብ ካልበላው የበላው አይመስለኝም። እሱን ማለማመድ ነው ሰውነታችንን። ስለዚህ ይህን ይመስላል። ስለ ኒውትሪሽን ጥያቄ ካላችሁ ከታች ጻፉልኝ። በደንብ አድርጌ ደግሞ አብራረዋለሁ። በሰፊ በሳይንቲፊክ በሪሰርችም የሆነ ቪዲዮ ደግሞ ሰራላችኋለሁ። ስለዚህ ስለ አመጋገብ ይህን ይመስላል። ፒስ